አስማት እኮ ተሳድቦ ሄደ። ለምን የመላጣ ልጅ ምንም አልተመቸችኝም ብሎኝ ሄደ። በጣም ከፋኝ። በእናት እንዴት ላርክ ጎዳኸኛት። በጣም እንዴት ልኖር ነው? ነው አሁን እንዴት ነው ላይቭ የምቀጥል? ስማኝ እና አሁን ሰው ታስገባለህ ወይ ስንጦስን ብለን አንድ እንጫወት እና ከዛ እንሹፋለን። አንድ ቤስ ወስሪ በስንት ሊወስዶ ነበረ እሱ ማ አረዝም ብ በናት እኔ እኮ ማለት ነው የለ ምንም ምንትን አላልክም። ምንድን ነው ስኮር አልተናገርክም። ሌላ ጊዜ እንደዚህ ቢዩ ሲኖር እስኮር ተናገር። አንተ ኮን ጌመር ስላለ መታቀውእካ እንደዚህ ብዙ ቢን ሲኖርም ማለት ነው አሁን እኔ ከአንበሳዎች ሻልለ ምን ያው እንደዚህ አይነት ቢን ቢኖርም ጋይስ ደብል ደብል ነው ተጠቀሙት። ደብል ነው። አይ ልብስ ምን ይጨታል? እኔ ምን ምን አንተ ቹ ፍሬስ ጊፍት ደብል ጋይስ ደብል ነው። እሽ ተጠቀሙት። ወይ ደብል ፋሚሊ ፈርስት ጊፍት ደብል ነው ዛሬ። ኩንክራ ደብል ነው ማለት ዩዝ ደብል። በሳምንት አንድ ቀን የምትገባው ላይ እኔ አልፎ አልፎ ነው። በሳምንት አንድ ቀን ማለት ነው። ሁላችሁም ታፕ ታፕ፣ አሁን ትሪፕል መጥቷል። እሺ።

ንክዜ ስልክሽን ስጪኝ። ለመቶ ምናምን መቶ ምናምን እንጂ መቶ ሰባ። አሁን ጓደኞች አሉ ያቸው እስኪ ልላክላችኋል። አንቺ ጋ ማንም የለም። የጠበቁ ነው። ብቻቸውን ከሆነው ይህ ችግር የለም። ካልሆነ ደግሞ ለአራት የሚገቡ ከሆነ ደግሞ አስገባቸው። አመት አመት ነው የምትቀበሉት የምትገበዱት ምን አለ ነው ደምቃችኋል።

አለው እንኳን አደረሳችሁ እንኳን አደረሳችሁ። እን ለየቤቻ በዓል ዛሬ በመነጽር ነው። ዛሬ በመነጽር ነው። ዛሬ የመነጽር ቀን ነው። ናሽናል ግላስ ዴይ ነው። ከምጅታ እንዴ ብላክ ግባ። አንተን እኮ ነው የምጠብቀው ግን ግባ በቃ ተውት። በቃ እኔ ሁለት ዲክላይን አድርጌበት አለ። ለዛ ነው ጥፍሬ ጥፍሬ የምላችሁም